ሰላም ጤና ይስጥልኝ። ውድ አባቴ ብሩኮች እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ከረጅም ጊዜ በኋላ እንደገና በዚህ መስኮት መጥቻለሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የአፈባ ቤተሰቦች ሁሉ እጅግ ናፍቃችሁኛል። ይህም ማለት ይወዳለሁ። ዛሬ ከእናንተ ጋር መካፈል የምፈልገው የመጽሐፍ ቅዱስ ክፍል አለ። ያንን ሀሳብ ይዤ ነው የመጣሁት አብልጠን በመገዛት በሕይወት እንኑር የሚል ሀሳብ ከእብራውያን መጽሐፍ ምዕራፍ አስራ ሁለት ላይ ቁጥር ዘጠኝ ያለውን ሀሳብ ነው ዛሬ ከእናንተ ጋር የምካፈለው። እግዚአብሔር እንዲያስተምረን ከዚህ ላይ ደግሞ ያገኘሁትን አንድ ሁለት ሶስት እውነቶችን ከእናንተ ጋር ተካፍዬ በሌላ ጊዜ እስክመጣ ድረስ ደግሞ ይህንን በእናንተ ለእናንተ በመስጠት እተዋለሁ ማለት ነው። እግዚአብሔር እንዲያስተምረን ቃሉንም እንዲገልጥልን አብረን እንጸልይ እና ወደ ሀሳቡ መጣለሁ። እንጸልይ። እግዚአብሔር የዘላለም አምላክ ውድ አባታችን እጅግ አድርገን እናመሰግናለን ስለ ምሕረት ስለ ቸርነት፣ ስለ ፍቅርህ፣ ስለ አባትነት ደግሞ እንደገና በየዕለቱ ምሕረትን እያበዛ አዲስ አዲስ ነገር እያደረግ በሕይወት እንድንኖር ድል ስለሰጠህ በእውነት እናመሰግንሃለን። በሕይወታችን ላይ ሁሉ በሰጠህን ነገር ላይ ሁሉ ባለን ነገር ላይ ሁሉ እናመሰግንሃለን፣ በከለከልከን ነገር ላይ ሁሉ እናመሰግንሃለን። በሁሉ አንተ ትክክል ነህ። እግዚአብሔር ሆይ ምስጋና፣ መፍራት፣ ክብር፣ ታላቅነት ለአንተ ይሁን። በወደድከው በልጅ በኢየሱስ ስም ቃልን አስተምረን ወደ ሕይወታችን ገብቶ ደግሞ እንዲለውጠን፣ መንፈሳችን እንዲያድስ፣ ከቆምንበት አንድ ምዕራፍ ወደፊት እንዲያራምደን፣ እንድንኖርበት ጸጋ ይብሳለን። በኢየሱስ ስም ብለህ ስማን። አሜን። የጌታ አምላካችን ስም የተባረከ ይሁን። ይህ ክፍል አብልጠን በመገዛት በሕይወት እንኑር የሚለውን ሀሳብ ያገኘሁት እብራውያን ምዕራፍ 12 ቁጥር 9 ላይ ያለው ክፍል ነው። እብራውያን ምዕራፍ 12 ቁጥር 9 ላይ ያለው ክፍል ነው በክርስቶስ ኢየሱስ ስም አነበዋለሁ፣ እንደዚህ ይላል። ከዚህ በላይ እኛ ሁላችን የሚቀጡን ምድራዊ አባቶች ነበሩ፣ እናከብራቸውም ነበር። ታዲያ ለመናፍስት አባት እንዴት አብልጠን በመገዛት በሕይወት አንኖርም ብሎ ይጠይቃል። ከላይ ጀምሮ ከቁጥር አንድ ጀምሮ እስከ ቁጥር አስራ ሁለት እስከ ቁጥር አስራ ሶስት ብንመለከተው እግዚአብሔር ልጆቹን ይቀጣል የሚል ሀሳብ ነው ያለው። እግዚአብሔር ልጆቹን ይገስጻል የሚል ሀሳብ ነው ያለው። እግዚአብሔር ልጆቹን ይገስጻል እናም ደግሞ መቀጣት ወይም መገሰጽ ለጥፋት ወይም ደግሞ እግዚአብሔር ፊት ፈጽመን እንዳንመለስ አይነት ሳይሆን እንድንመለስ በሕይወት እንድንኖር ሰላም እንዲሆንልን ከእግዚአብሔር ከአባታችን ጋር በፍቅር እንድንሰነብት የሚያደርገን አባታዊ መቅጣትን ነው የሚያወራው። በምድር ላይ ስንመላለስ ሁላችንም አባቶች አሉን የወለዱን ያሳደኩን የመከሩን የገሰጹን እውቀትን በእኛ ውስጥ የዘሩ አሪያ የሆኑ ትልልቅ አባቶች ትልልቅ እናቶች ትልልቅ መሪዎች በህይወታችን ውስጥ አሉ እነዚህ ሰዎች በጎ ነገር ነግረውን ቀጥታ ተቀብለን ያንን ነገር በጎ ነገር አድርገን ኦ ጎበዝ ብለውን ብቻ አይደለም ያለፉት ስናጠፋ ቀጥተውን አጥፍተን ደግሞ ማጥፋታችን ሲገባን ፈርተናቸው ጥፋት የሆነ ነገር ብቻ ሳይሆን ደግሞ ከነገሩን መስመር ወጥተን ቢያገኙን ኦ ይሄ ነገር ልክ አይደለም ብለን አቋማችንን የምናይ የምናስተውል ሰዎች ነን። እና እናከብራቸዋለን፣ እንፈራቸዋለን። አባቶቻችንን ማክበርም መፍራትም ስለሚገባቸው መደመጥም ስለሚገባቸው። ግን ቁጥር ዘጠኝ ላይ ምን ይላል ታዲያ ምድራዊ አባቶቻችንን በምድር ያሉ ወላጆቻችን ያሳደጉንን የመከሩንን የገሰጹንን የቀጡትን ስንፈራቸው ስናከብራቸው እግዚአብሔርንማ እንዴት አብልጠን በመገዛት በሕይወት አንኖርም? እንዴት አብልጠን አንገዛለትም? እያለን የሚጠይቀውና ቁጥር አምስት ላይ እንዲህ ይላል። ልጆች ወይ ልጆች እንደመሆናችሁ እንዲህ በማለት የተነገረላችሁን ማበረታቻ ቃል ረስታችኋል። ልጄ ሆይ የጌታን ቅጣት አታቃልል፣ በሚገስጽ ጊዜ ተስፋ አትቁረጥ። ምክንያቱም ጌታ የሚወደውን ይገስጻል፣ እንደ ልጅ የሚቀበለውንም ይቀጣል። ስለዚህ ወገኖች ሆይ አንዳንድ ጊዜ እግዚአብሔር ሲመክረን፣ እግዚአብሔር ሲቆጣን፣ እግዚአብሔር ሲገስጸን፣ እግዚአብሔር ሲመለሰን፣ እግዚአብሔር ኖ ሲለን ያንን ነገር ከእኛ እንደተነጠቅን ብቻ በማሰብ በቁጣ እና በልህኝነት አንሄድ። እግዚአብሔር ስለሚወደን ነው የሚገስጸን እግዚአብሔር ስለሚወደን ነው የሚመክረን እግዚአብሔር ስለሚወደን ነው የሚቀጣል። ቅጣት የሚለው ቃል ኃይለኝነትን ወይም ደግሞ ማስፈራትን ወይም ደግሞ ይሄ በኃይልም የሚጠቀመውን ብቻ እንዳትወስዱት ፍቅራዊ ቅጣቱን ለመመለስ የሚቀጣው ለመገሰጽ የሚቀጣው እንድንመለስለት የፍቅሩ ተካፋዮች እንድንሆን የቅድስናው ተካፋዮች እንድንሆን የአባትነቱን ፍቅር እንድንካፈል የሚያደርግበት ወደ ጥፋት ሳይሆን ወደ ሕይወት እንድንመለስ መልክ ወዳለው ምዕራፍ ወዳለው ቀጣይነት ወዳለው የኑሮ አካሄድ እንድንመጣ የሚያደርግበት መንገድ ስለሆነ ያንን ነገር አንጥላ። የጌታን ቅጣት አናቃልል። ከዛ ቀጥሎ እንዲህ ይላል፣ እግዚአብሔር እንደ ልጆች ይዟቸዋል እና የተገሰጹትን ምክር ታገሱ። ለመሆኑ አባት የማይቀጣው ልጅ ማን ነው? ይላል። አባት ልጁን ይቀጣል። ወገኖች፣ ወላጆች የሆኖቹ ወይም ደግሞ ታናናሽ ልጆች ያላችሁ እህት ወንድም ያላችሁ ሰዎች ይንደቃላችሁ፣ ልጆቻችንን ወይም ደግሞ ታናናሾቻችንን የሆነ መስመር የሆነ መስመር አሳይተናቸው፣ ምን እንደሚያደርጉ ነግረናቸው፣ ያንን ነገር ማድረግ ካልቻሉ እንዳይጠፉ እንዳይሰበሩ የነገርናቸው ነገር እኛ አድርጉት ስላልናቸው ሳይሆን በምክንያት ጥፋት እንዳይሆንባቸው ያሳየናቸውን አቅጣጫ ሳያደርጉ ሲቀሩ ለምን አላደረጋችሁም ብለን እንዲያደርጉ እንገስጻቸዋለን፣ እንመክራቸዋለን፣ እንቀጣቸዋለን። አባቶቻችንም ይህንን ነገር ሲያደርጉ ነበር። እኛም ደግሞ ተፈጥሮም ስለሚያዘን ተፈጥሮ ውስጣችንም ስለሚገዛ ለአባቶቻችን ተገዝተን ታዘን ፈርተን አክብረን ተቀብለን ኖረናል። እግዚአብሔርን ደግሞ ለዘላለም ሕይወት ለዘላለም ነገር የሚያዘጋጀንን የሁላችን አባት የአባትነት ሁሉ ስያሜ የሆነው የአባትነት ሁሉ መገኛ የሆነውን አባታችንን እግዚአብሔርን ደግሞ አብልጠን ልንገዛ አብልጠን ልንፈራ አብልጠን ልን እሺ ልን አብልጠን በፊቱ በትህትና ልንቀበል አክብሮትን ልናመጣ ይገባል። እዚህ ቁጥር አስር ላይ አባቶች መልካም መስሎ እንድታያቸው ለጥቂት ጊዜ ይቀጡ ነበር፣ እግዚአብሔር ግን በቅድስናው ተካፋዮች እንድንሆን ለእኛ ጥቅም ሲል ይቀጣናል ይላል። አባቶች ለጥቂት ጊዜ ለጥቂት ጊዜ ይቀጡን ነበር የሚቀጡን ቅጣት ለጥቂት ጊዜ ነው እግዚአብሔር የሚቀጣን ለጥቂት ጊዜ ነው ቅጣት ሁሉ ያማል ተግሳጽ ሁሉ ደስ አያሰኝም ማለት ስሜትን ይረብሻል ማለት ደግሞ ውስጥን ለምን የሚል ነገር ያመጣል ግን ሁሉም ነገር ለምንድን ነው ለመልካም ነው ለምንድን ነው ይላል እግዚአብሔር እኛን የሚቀጣን ከቅድስናው ተካፋዮችን ነው ከምኑ ተካፋዮች የቅድስናው ተካፋዮች እንድንሆን ነው እኛን የሚቀጣን እግዚአብሔር ለማን ለኛ ጥቅም ነው እግዚአብሔር እኛን የሚገስጸን? ለሌላ አይደለም ለግላችን ለነፍሳችን ለህይወታችን ለዘላለማዊ እረብታችን ጥቅም ነው እኛን የሚገስጸን ስለዚህ እግዚአብሔር ሲቀጣን ወይም ሲገስጸን ወይም ሲቆጣን ወይም ሲመክረን ወይም መንገድ ሲያሳየን አብልጠን በመገዛት በህይወት እንኑር ዛሬ ማለት የምንፈልገው አብልጠን መገዛት ማለት እሺ ማለት ነው። መገዛት ማለት መታዘዝ ነው። መገዛት ማለት ያልከው ይሁን ብሎ መኖር ማለት ነው። ለእግዚአብሔር አብልጠን እሺ ይገዛልሃል ብለን አክብሮትን በመስጠት ለአባትነት የሚገባው ምላሽ በመስጠት እግዚአብሔርን እናክብር። ቁጥር አስራ አንድ ላይ እንዲህ ይላል ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። በኋላ ግን ለለመዱት ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ዋው! ለለመዱት ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ስለዚህ ቅጣት መቅጣት እንዳለም ይለመዳል። እግዚአብሔር ይቆጣል። እግዚአብሔር ሳንዋደድ ስንቀር ይቆጣል። እግዚአብሔር ወንድም እህቶቻችን ሳንቀበል ስንቀር ይቆጣል እግዚአብሔር። ስንዋሽ ይቆጣል እግዚአብሔር። አባት ሳንቀባበል ስንቀር ይቆጣል እግዚአብሔር። ሳንካፈል ስንቀር ይቆጣል እግዚአብሔር። ሳንጠያየቅ ስቀር ይቆጣል። ብዙ የምናደርጋቸው እግዚአብሔር አድርጉ ያለን ነገሮች ሳናደርግ ስቀር ይቆጣል። ሲቆጣ ያቆጣው ደስ አያሰኝም ሰው ስለሆነ ምክንያቱም ከራሳችን አእምሯችን ከሰጠን ምላሽ ወይም ደግሞ እኛ ይሆናል ብለን ካልነው አቅጣጫ ብቻ ስለምንሄድ። ግን እግዚአብሔር እንድንሄድ በወደደው መንገድ ከሄድን የሚቆጣን ለምንድን ነው? የጽድቅና የሰላም ፍሬ እንድናገኝ ነው። አንድ የጽድቅ፣ ሁለት የሰላም ፍሬ እንድናገኝ ነው። ምን አይነት መታደል ነው ወገኖች! መጀመሪያ የጽድቁ ተካፋዮች እንድንሆን፣ ሁለተኛው ለጥቅማችን ለእኛ ጥቅም ሶስተኛው ደግሞ የሚያስገኘን ነገር ምንድን ነው? ጽድቅ ፍሬ፣ የጽድቅ ፍሬ። የጽድቅ ተካፋይ መሆን የእሱ ጽድቅ ተካፋይ ነው፣ ግን ፍሬ ማፍራት ጽድቅን ማድረግ መቻል ነው። እግዚአብሔር ጽድቅ ነው ያለው፣ ቅድስና ነው ያለው፣ ንጹሕ ነው ያለው፣ ጽድቅ ነው ያለውን ነገር ማድረግ መቻል ነው። በዛ ፍሬ መባረክ ነው። ከዛ የሰላም ፍሬ ይላል። ሰላማዊ ሰው መሆን በደረስንበት ሁሉ የሰላም ፍሬ ማፍራት መቻል እንችላለን ማለት ነው ወገኖቼ። እርሱ ሲያስተካክለን ህይወት እንዲበዛልን ነው። ስለዚህ የሚበዛልን ህይወት ደግሞ ጽድቅና የሰላም ፍሬ ነው። ለእግዚአብሔር መገዛት መገደብ አይደለም ወገኖቼ። እርሱ እውነተኛ እና ነፃ፣ ውጪ የህይወት ሰጪ፣ የሰላም ሰጪ ትክክለኛ አምላክ ነህ ብሎ መታዘዝ ነው። ለእግዚአብሔር መገዛት፣ ስለዚህ ለእግዚአብሔር መገዛት እግዚአብሔርን ማክበር ነው። ለእግዚአብሔር መገዛት አባቴ ሆይ አንተ ያልከኝን ነገር አደርጋለው እሺ ማለት ነው። ከምድራዊ አባቶቻችን ጋር ሲነጻጸር ይህ ነገር ልጆች ስለሆንን አባቶች አባት ስለሆኑ ይገሰጻሉ፣ ልጆች ደግሞ ልጅ ስለሆኑ ያደርጋል አባቶች አንዳንድ አባቶች የማይገባ ግስፃን ይገስጻሉ። በመጽሐፍ ቅዱስ ልጆቻችን አታስቆጡ ይላል ይላል ይህን ነገር አታስመርሩ ይላል። ተገዙ እንደሚለን ሁሉ እንደገና ደግሞ አባቶችን ልጆቻቸውን እንዳስመርሩ አጥብቆ ይናገራል። ይህንም ልብ እንድንል ይፈልጋሉ። ምክንያቱም የእግዚአብሔር ቃል እንድንገዛ ያዘናል። ልጆቻችን እንድንገራ እንድንቆጣ እንድንመከር እንድንገስጽ ያዘናል። ግን እንዳናስመርርም ያዘናል። ይህንንም ደግሞ እንድናስተውል ያስፈልጋል። እግዚአብሔር የሚወዱትን ልጅ የሚወደው ልጅ ይገስጻል። መዝሙር ዘጠና አራት አስራ ሁለትን ሄደን ብናነበው እንደዛ ይነግረናል። ራእይ ሶስት አስራ ዘጠኝ ላይ እኔ የመጀ የምወዳቸውን እገስጻለሁ፣ እቀጣለሁ። ስለዚህ ትጋ፣ ንስሐም ግባ ይላል። እግዚአብሔር እዛ ቦታ ላይ የሚናገረው ስፍራ ላይ እንዲህ ይላል እኔ የምወዳቸው ምንላቸዋለሁ፣ እገስጻቸዋለሁ፣ እቀጣቸውም አለው። ስለዚህ ትጋ፣ ንስሐ ግባ። እግዚአብሔር ንስሐ እንድንገባ ሲነግረን ስለሚወደን ነው። እግዚአብሔር እንድንመለስ ሲነግረን ስለሚወደን ነው። የሚገስጸን ስለሚወደ ነው። የሚቀጣል ስለሚወደድ ነው። ግን ከኛ የሚያስፈልግ ነገር አለ። ትጋት ምን መሆን መሆን ንስሐ ለመግባት ምን ለመሆን ለመታዘዝ ምን ለመሆን እሺ ለማለት እግዚአብሔር አንተ ያልከው ይበልጣል፣ እግዚአብሔር አንተ ያልከው ይቀድማል፣ እግዚአብሔር አንተ ያልከው ይሁን ለማለት መታዘዝ ይገባናል። ምሳሌ 3 11 ላይ ልጅ ሆይ የእግዚአብሔር ተግሳጽ አትናቅ በዘለፋውም አትመረር ይላል። ምሳሌ 3 12 ላይ አባት ደስ የሚያሰኘውን ልጁ እንደሚቀጣ ሁሉ እግዚአብሔር የሚወደውን ይገስጻል ይላል። እግዚአብሔር ለዘላለም ይተባረክልን። ስለዚህ በእግዚአብሔር መገሰጽ ወይም በመከር ውስጥ ካለን እግዚአብሔር ምንኛ እንደሚወደን ምንኛ በእኛ ላይ ዛሬም ፍቅሩ እንደበዛልን የምናስተውልበት ምዕራፍ ላይ ነን። እናያለን የተነገረውን ሰምተን አብልጠን በመገዛት በሕይወት እንኑር። አብልጠን በመታዘዝ ለበረከት እንደተጠራ ለእረፍት እንደተጠራ መወደዱ እንደበዛለት መወደዱ ደግሞ በበዛለት ሕይወት ውስጥ ለመራመድ፣ ለመሮጥ፣ ለመትጋት እንደታዘዘ እንደተሰጠ ሰው ሆነን እግዚአብሔርን በማክበር እንኑር። የዛሬ መልዕክት ነው። እግዚአብሔር አክብራችሁ በድጋሚ በሌላ ቀን እመጣለሁ። የተወደደ ደስ የሚል ቆይታ እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር ስለሚወደን ይገስጸናል። እግዚአብሔር ስለሚወደን ይመክረናል። እግዚአብሔር ስለሚወደን ይቀጣናል። ስለዚህ እግዚአብሔር ስለተቆጣን፣ እግዚአብሔር ሲቆጣን፣ ወገኖቼ፣ ሲመክረን በቃሉ ነው የሚመክረን፣ ሲገስጸንም በቃሉ ነው የሚመክረን፣ ሲናገረንም በቃሉ ነው የሚናገረን። ቃሉን ግን በአባቶቻችን አንደበት፣ ቃሉን ግን በመሪዎቻችን አንደበት፣ ቃሉን ግን በሚያስተምሩ ሰዎች አንደበት እንዲሁም ደግሞ በተለያየ ስፍራ በተለያየ ቦታ እና ሁኔታ ሊናገረን ይችላል። ጆሮአችን ልብ ብሎ ሊያስተውል የሚገባው እግዚአብሔር ምን እያለኝ ነው ብለን ራሳችንን ልናይ ይገባል። ይህንንም በማድረግ አብልጠን በመገዛት በሕይወት እንኑር። እግዚአብሔር አምላክ ይባርካችሁ። መልካም